አንድ አንድ ጸሎትም አንድ በረከትም ባረኬ ልግባ። አሁን በዚህ ሰዓት አለቦታችሁ ቦታችሁ የተገኛችሁ አለስፍራችሁ ስፍራችሁ ያላችሁ ሰዎች መሰዊያ ላይ ቆሜ አምላኬን ወክዬ የእግዚአብሔር ድምፅ አቀባይ በትውልድ መካከል የተላከ ሐዋርያ እግዚአብሔር የሚሰራበት መልእክተኛ ነኝና እኔ እናገራለሁ። ያለ ስፍራችሁ ያላችሁ ወደ ስፍራችሁ ግቡ። በዚህ ሰዓት በዚህ ወቅት በዚህ ዓመት በዚህ ወር መሆን በሚገባችሁ ብቻ አልተገኛችሁ። በጌታ በኢየሱስ ስም ስፍራችሁ ግቡ። ወደ ቦታችሁ ግቡ። ወደ ጥሪያችሁ ቦታ በኢየሱስ ስም ግቡ። ወደ ቅባታችሁ ቦታ በኢየሱስ ስም ግቡ። ወደ በረከታችሁ ቦታ በኢየሱስ ስም ግቡ። ወደ ሃብት ቦታችሁ ግቡ። ወደ ከፍታ ቦታችሁ ግቡ። ያለ ቦታችሁ የተገኛችሁ ቦታችሁ በሌላ የተወሰደ አማሊቃውያን የርስት ስፍራችሁን የወሰዱባቸው የናንተ የተገባው ለሌላ የሆነ በኢየሱስ ስምና እና ስልጣን የባህዳን ጭፍሮችን አባረራለሁ። አሜን። በኢየሱስ ስም አባረራለሁ። በኢየሱስ ስም አባረራለሁ። አሜን። በኢየሱስ ስም አባረራለሁ። አሜን። በተለያየ ምክንያት በተለያየ ምክንያት ታስራችሁ የተገደባችሁ መማር ሲገባችሁ በትምህርት ቦታ የሌላችሁ አንዳንዶቻችሁ እኮ እዚህ መገኘት የለባችሁ፣ ሌላ ሀገር ላይ የተማራችሁ መሆን ነበር ሌላ ሀገር ላይ ስፖንሰርሺፕ ማግኘት ይሆን ስኮላርሺፕ ማግኘት ተከፍለን ይሆን በቃ ተመርጣችሁ ይሆን አላውቅም። አንዳንዶቻችሁ የሆነ ቦታ መገኘት ነበረባችሁ። አንዳንዶቻችሁ የሆነ ስፍራ መገኘት አንዳንዶቻችሁ የሆነ ክሩሴድ እያደረጋችሁ መሆን ነበረባችሁ። አንዳንዶቻችሁ የሆነ ቦታ ላይ በቅባት እያገለገላችሁ መሆን ነበረባችሁ። አንዳንዶቻችሁ በትዳር ቤት መኖር ነበርባችሁ። አንዳንዶቻችሁ በዚህ ሰዓት ልጅ ማቀፍ ነበረባቸው። አንዳንዶቻችሁ በሀብት ስፍራ ላይ መቀመጥ ነበረባችሁ። አንዳንዶቻችሁ በዚህ ሰዓት በራሳችሁ ቤት መሆን ነበረባችሁ። ያለ ቦታችሁ ያለ ስፍራችሁ የተቀመጣችሁ የተገኛችሁ በጌታ በኢየሱስ ክርስቶስ ስም አሜን። በጌታ በኢየሱስ ክርስቶስ ስም ወደ ስፍራችሁ ተመለሱ፣ ወደ ቦታችሁ ግቡ። ወደ ስፍራችሁ ተመለሱ፣ ወደ ቦታችሁ ግቡ። ወደ ስፍራችሁ ተመለሱ፣ ወደ ቦታችሁ ግቡ። በጥራችሁ ስፍራ ላይ ተቀመጡ። በምትፈለግበት ቦታ ላይ ተቀመጡ። ትምራችሁ ባለበት ቦታ ላይ ተቀመጡ። ቅባታችሁ ባለበት ቦታ ላይ ተቀመጡ። በኢየሱስ ስም ተቀመጡ፣ አሜን። በጌታ በኢየሱስ ስም አሜን። መንፈሳዊ ስፍራችሁ ሉዚ ያደረገ ያጣችሁ ከትክክለኛ እግዚአብሔር ካየላችሁ ቦታ የጠፋችሁ እግዚአብሔር ከሚፈልግባችሁ ክብርና ቦታ የተለያችሁ ዛሬ እኔ በጌታ በኢየሱስ ስም ጸልያለሁ። ወደ ስፍራችሁ መግባት ይሆንላቸው። ወደ ቦታችሁ መግባት ይሆንላቸው። ወደ ታየላችሁ ነገር መግባት ይሆንላቸው። ወደምትፈለግበት ወደ ቦታ መግባት ይሆንላቸው። ወደምትደምቁበት ወደ ቦታ መግባት ይሆንላቸው። ወደምትወጡበት ወደ ቦታ መግባት ይሆንላቸው። ወደምትታዩበት ወደ ቦታ መግባት ይሆንላቸው። ቅባታችሁ ወደሚገለጥበት ጸጋችሁ ወደሚያድግበት ጥሪያችሁ ወደሚገለጥበት በረከታችሁ ወደሚገለጥበት በኢየሱስም ወደዛ ስፍራ መግባት ይሆንላችሁ። በኢየሱስም ይሆንላችሁ። እድሜያችሁ አይበዘበዝም። ዘመናችሁ አይበላም። እድሜያችሁ አይቃጠልም። ቀኖች አይበሉባቸውም። ዘመኖች አይበሉባቸውም። በአዳን ጉልበታችሁን ጉልበታችሁን አይበሰበሰተም። ክፉዎች ጉልበታችሁን አይበሰበሰተም። ያለ ቦታችሁ አትገኙም። ያለ ስፍራችሁ አትገኙም። አሜን። ክርስትናን ልዩ ያደረገው ታውቃላችሁ፣ ክርስትናን ክርስትና ልዩ ያደረገው ትልቁ ነገር በጣም ልዩ ያደረገው ክርስትና ከሌሎች ሃይማኖቶች ልዩ ያደረገው የምናመልከው አምላክ አብሮ መኖሩ ነው። ይሄ እኮ በጣም ይገርማል። በጣም ክርስትና ከሌሎች ሃይማኖቶች ልዩ ያደረገው ነገር አምላካችን መቅረቡ ነው። አምላካችን በእኛ መኖሩ ነው። ይሄ እኮ በጣም የሚገርም እኮ። ሌሎች ሃይማኖቶች ላይ እንደዚህ አይነት ፕሮሚስም እንደዚህ አይነት ልምምድም የለም። ይህን ስንል አማልክቶቻቸው አይወርሷቸውም እያለን አይደለም። እንደወረሰዋቸው ግን አያውቅም። ለምሳ መናፍስቶች ይወርሷቸው አጋንንትን የሚያመቅሱ አጋንንት ይወርሰዋል እኮ፣ ግን ዋናው የሚመለከው ግን አብሬህ እኖራለሁ አይልም፣ ተስፋም የለውም። እነሆ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለው የእኛ ቃል ነው። ስለዚህ ክርስትናን ልዩ ያደረገው የምናመልከው አምላክ አምላክ ነው፣ በእኛ ይኖራል። እስቲ አንድ ሰው ጮሁ አምላክ በእኔ ይኖራል ይበል። አምላክ በኔ ይኖራል። እዚህ በየትኛው መስፈርት ከአማልክቶች ጋር ማደር አይቻልም። እኛ ብቻ ነን ከአማልክቶች ጋር ያደርነው። ኢየሱስ፣ አሜን፣ ሃሌሉያ። ልዩ ሰዎች ነው የሚፈልጉት እኮ ከአማልክቶች ጋር ያደሩ፣ የሉ ምን ይባላል? ምን ማለት ነው? ራሳቸው ለአማልክቶች ምን ያሉ የሰጡ የለዩ ማለት ነው። የለዩ ማለት ነው። ለዛ ነው የለዩ እንጂ ከአማልክቶ ሁሉ ሳይኖር በክርስትና በክርስትና ያገኘነው ትልቁ ድል አምላክ ከኛ ጋር ይኖራል። አሜን አምላክ በውስታችን ይኖራል አሜን የመንፈስ ቅዱስ መምጣት የመንፈስ ቅዱስ መገኘት ከሌሎች ሃይማኖቶች ክርስትና ልዩ አድርጎታል እግዚአብሔር በእኔ ነው አሜን እሚል እኮ ነው በጣም የሚገርም እኮ ነው አምላክ ከኔ ጋር አብሮ ይኖራል አምላክ ሞልቶኛል አሜን አምላክ አጠገቤ አለ አሜን አምላክ ከኔ ጋር አለ አሜን የሚለው ነገር በጣም ለይቶታል እዚህ ክርስትናን ከሌሎች ሃይማኖቶች የለየው አምላክ ከኛ ጋር መኖሩ ነው። አሜን ኢየሱስ ጌታ ነው። አሜን ሐዋር ሥራ ምራፍ 4 ቁጥር 31 በጣም የሚገርም ቃል ነው። ከጸለዩም በኋላ ይላል ይሄን ሐዋር ሥራ ምራፍ 2 ላይ ታገኙታላችሁ። ሐዋር ሥራ ምራፍ 2 ቁጥር 1 ላይ ሐዋር ሥራ ምራፍ 4 ላይ ደግሞ ያለውና በበላችሁ ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ። አሜን ይሄን የማነበው አሁን ካለን በጋ ስለሚመሳሰል ነው። ሐዋር ሥራ ምራፍ 2 የመጀመሪያ መንፈስ መውረድ ነው። ልንርቅ እንችላለን። ገዛ ሐዋርያት ስራ ምዕራፍ አራት ላይ ግን ብዙዎቻችን መንፈስ ቅዱስ ተሞልተን ልሳን የምንናገር የምናገለግል ሰዎች ስለሆነን ከዚህ ጥቅስ ጋር በጣም ተያያዥነት ያለ ሕይወት አለ። አሜን። ዛሬ ሁላችንም ላይ የሚሞላ ነገር አለን። አሜን። እሺ፣ ከጸለዩ በኋላ ተሰብሰብ የነበረበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው። አሜን። የእግዚአብሔርን ቃል በግልጥ ተናገሩ ይላል አሜን። አሌሉያ። አሜን። ይሄ በግልጥ ይሆናል ዋናው ትርጉሙ በድፍረት ተናገረ ይላል ሁሌ የአምላክ መገኘት በሰው ውስጥ የሚያመጣው ምንድን ተቀላችሁ አምላካዊ ድፍረት ይገባባል ወይም ቅዱስ ድፍረት ይገባባል አሜን ሁሌ ሰው ከአምላክ ስብህና ውጭ ሲሆን ፍርሃት ይወርሷል ጳውሎስ ለዚህ እኮ ነው እንደገና ለፍርሃት የሚሆን የባርነት መንፈስ ምን አላለም አልተቀበልም አምላክ ሲሞላ በውስጥ ድፍረት ይሞላል ፍርሃት አይደለም? ቃል የመናገር ድፍረት ትናንትና ይፈራ የነበረ ሰው ልክ መንፈስ ሲሞላበት ከዚህ በፊት ተለማምዶ የማያውቀውን ድፍረት ቦልድነስ። ኢየሱስ ጌታ ነው። ጻድቅ እንደ አንበሳ ነው ይላል። ሀሌሉያ። ልክ መንፈሱ ሲሞላብህ እንደ አንበሳ ትሆናለህ። ከነበርክበት ነገር ስትወጣለህ፣ ከታሽ በነገር ስትወጣለሽ። ኢየሱስ ጌታ ነው። የአምላክ መኖር ቅዱስ ድፍረት በውስጣችን እንዲኖር አድርጓል። የሚገርመው ይሄ አምላካችን ዝም ብሎ ለመመለክ የተቀመጠ ስብዕና ብቻ ሳይሆን በየጊዜው የሚሞላን ነው። ክርስትና እኮ አይገርምም? መንፈስ ቅዱስ እኮ አምላክ ነው። ሞላቸው፣ ይሞላቸዋል። በየቀኑ ለሚሞላቸው ከሰው ዓለም ይወጡ ዘንድ፣ ከሰው ሲስተም ይወጡ ዘንድ፣ ከሚገባባቸው ፍርሃት ይወጡ ዘንድ፣ በዙሪያቸው ካለ ነገር ይወጡ ዘንድ፣ ከሚያውቁት ነገር ይወጡ ዘንድ፣ ከሚያስፈራራቸው ይወጡ ዘንድ፣ ከኖሩበት ነገር ይወጡ ዘንድ፣ ወደዛ እውነት ወደ ሰማይ እውነት ወደ ክብር እውነት ይገቡ ዘንድ ይሞላባቸዋል። ልክ ሲሞላባችሁ ድፍሮ ታገኛችሁ። ኢየሱስ ጌታ ነው። አሜን። አረ ኢየሱስ ጌታ ነው። አሜን።